ማልም ኤክስ ማር ማርክሲስት ነው የነበረው። ማንም ማንም የአፍሪካ ስለ አፍሪካዊ ወይ ስለ ጥቁር ህዝብ ወይ ስለ እኛ ትግል ብሎ የመጣ ወይ ደግሞ ሊያነሳ የሚሞክር ለተጨቆነው፣ ለድሃው ኦኬ፣ ለሰራተኛው የሚታገል የዘ ማርክሲስት ነው። ኮሚኒስት ነው። በርኒ ሳንደርስ የሚባላለ ሴነተር ነው የአሜሪካ ማርክሲስት ኮሚኒስት ነው ሳንደርስ። ምክንያቱም ለሰራተኛው ለተጨቆነው ህዝብ ነው የሚታገለው። ዩናይትድ ኪንግደም ውስጥ የሆነ ጀረሚ ኮርቢ የሚባል ሰውዬ ነበረ፣ የሌበር ፓርቲ መሪ የነበረ ማርክሲስት ኮሚኒስት ነው። ማንኛውም ለሰራተኛ ለተጨቆ ነው ለታች ለድሃው የሚከራከር ወይ ደግሞ የሚቆም ሁሉ ሄዘ ማርክሲስት። ፓትሪስ ሉሙምባ ወዘ ሌኒኒስት። ከዛ እሱ ተሻሽሎ ደግሞ የባሰ እንደ ብዙ ድምፅ ካገኘው ኦ ሂዘ ቴሮሪስት ነው የሚሰየመው ሚዲያ አውትሌት ላይ የመጣ ሚዲያ ራሱ በሶሻል ሚዲያም ይሁን በማንኛውም ነገር ላይ መጥቶ ለእኛ የሚታገል ከሆነ የመጀመሪያ አንት የሚለጠፍበት አፍሪካ ስትሪም የሚባል እንግዲህ በጣም ብዙቻችሁ የሰማችሁ ይመስለኛል። የፓን አፍሪካኒስት ነው፣ በጣም ብዙ ተመልካች አለው የነበረው፣ በዩቱብ፣ በቲክቶክ ሶሻል ሚዲያ ላይ እንግዲህ ሄዳችሁ አሁንም ማየት ትችላላችሁ ካገኛችሁት ነው። የአሜሪካ ውጭ ጉዳይ ሚኒስተር አሁን ከዚህ ቀድሞ የነበረው አንቶኒ ብሊንከን ወጥቶ ያለውን ስሙ የሌኒንግራንድ ወይ ደግሞ የሞስኮ ፕሮፓጋንዳ ፓንአፍሪካኒስት ይላል እንጂ ፓንአፍሪካኒስት ነው ብሎ ለኛ ስለደረሰብን ነገር እውነተኛው ነገር እየተናገርን ስንመጣ ማርክሲስትና ሌኒኒስት ፕሮፓጋንዳ የሞስኮ እንትን ናቸው፣ ፕሮፓጋንዲስት ተብሎ በጠቅላላው ሚዲያ ላይ ከሰውየው የውጭ ጉዳይ ሚኒስተር የአሜሪካ ውጭ ጉዳይ ሚኒስትር አፍ ሲወጣ በጣም ትልቅ ችግር ውስጥ ነው እንዳለ። ያ ሁሉ ሚሊዮን ፎሎ ያለው ቻናል በጠቅላላ የሚያቀርቡት የነበረው እንዴት አድርገን ተባብረን አፍሪካ ላይ የሚደርሰውን ችግር ያለብንን ጭቆና በእጅ ተዘዋዋሪ እንዴት አይነት ኮሎኒ ውስጥ እንዳለን ስለነሱ ነው ስለሱ ነው የሚያብራራው የነበረው። ግን ፎሎወራችን እየበዛ ሲመጣና የሚሰማን ሰው ሲመጣ ነርቨስ እየሆኑ ይመጣሉ። ድርጅቶች አሉ የተቋቋሙ ሲሲሲአር የሚባላል አሁን ከዩኬ የዩኬ ድርጅት ነው። ስራው እንደኛ አይነቱን ለምሳሌ አፍሪካ ውስጥ ወደ 3ሳሳይሆን 3 ቼክ አድርጉት አካባቢ ጆርናሊስቶች አሉ። የመረጧቸው ከኢስት ከዌስት ከሳውዝ አፍሪካ ውስጥ መርጠው አሰልጥነው አስቀምጠዋቸዋል። ስራቸው ምንድን ነው? እንደዚህ አይነት ሚዲያዎች እንደ አፍሪካን ስትሪም አይነት እንደዚህ እንደኛ አይነት ፓን አፍሪካኒስት ስለእኛ ትግል የሚያወራውን አንቲ የሆነ ነገር መጻፍ በሚዲያው ላይ ሄደው ውስጥ ማቅረብ በጋዜጣዎች ላይ ማሳተም በኒውስ ሚዲያ በዋናው ኖርማል የእኛ ቴሌቪዥን ላይ እንዲቀርቡ ኢንተርቪው ማቅረብ። ይሄ እየተከፈላቸው ነው የሚሰሩት። ከዚህ ኦርጋናይዜሽን ከለንደን ነው የተቀጠሩት። በወር ይሁን በሶስት ወር ወደ ሶስት መቶ ፓውንድ ይከፈላቸዋል። ሶስት መቶ ፓውንድ እየተከፈላቸው የራሳቸውን ኮንቲኔንት የራሳቸውን አህጉራት እንዲያጠፉ፣ እንዲቃረኑ አድርገው ያሰሯቸዋል። መቼም የምትሰመው ካላችሁ ስለማን እንደሆነ ታውቃላችሁ የማወራው። ስራችሁ ምን እንደሆነ የራሳችሁን ህዝብ ማጥቃት፣ ትንሽ ብር ለማግኘት እና አፍሪካ ስትሪም ከጠቅላላው ከቲክቶክ ጨምሮ የተዘገው ፕሮፓጋንዳ ነው የሚያስተላልፉ ብሎ አንድ ሰው ስለተናገረ የውጭ ጉዳይ ስለተናገረ ይጠፉት እና እያንዳንዱ ለእኛ ብሎ የሚታገል ሁል ጊዜ ወይ ኮሚኒስት ነው ወይ ማርክሲስት ይሉታል፣ ወይ ደግሞ ቴሮሪስት። ስለ ራሱ ህዝብ የሚታገል ራሱ ተቀባይነት የለውም። ያኔ እንግዲህ እንደው የሳውዝ አፍሪካው እንትን ያኔ ፒተር ቦታ የሚሉት የመጨረሻ ላይ የነበረው ይለ እሱ የተናገረውን ብትሰሙ የአፍሪካ ዛ ኮሎኒ አድርገ ወይ ደግሞ አፓርታይድ በጣም ጥሩ እንደሆነ ለጥቁር ህዝብ ል የሚያስቸግሩን እነዚህ ኮሚኒስቶች ከመካከል ከሌኒንግራድ እንትን የሚሰሙ እየሰሙ እነሱ ናቸው የሚያስቸግሩት እንጂ እነ እኔ ልሰማ እንደላ እኮ ነው ወር ኮሚኒስት አሁን ያለንበት አሁን የደረስንበት ቦታ በጣም በጣም በጣም ወሳኝ የሆነ ቦታ ነው። እኛ ከነዚህ ነገሮች አሁን ምን አይነት ነገር ላይ ነው ያለ ነው? ምንድን ነው እሱ? ምን አይነት ሚዲያ ነው የምናዳምጠን ብለን መርጠን ማዳመጥ ከፈለግን እኛ ነው የሚመስል ልክ ከኛው አይነት አቆኛን ቋንቋ የሚናገር የራሳች ቻነል ያለው የራሳችንን እድገት ወይ ደግሞ እርምጃ እንዲቀስፉ እየተከፈለው የሚሰሩ አሉ። እንዴት አድርገን ነው ታዲያ ከነዚህ ሰዎች ጋር አሁን እኔ ስለ ዩኤስአይዲ ዩኤስአይዲ ብዬ መዘጋቱ ጥሩ ነው መጥፎ ነው እንደ ጥያቄም ነው። ኮንቨርሴሽን መጀመሪያ ነው የንግግር እንደው እንድንወያይበት ይሄ ነገር ጠቃሚ ሳይዳለው ጠቃሚ ያልሆነ ሳይዳለው ብዬ ነገር ያመጣሁት የነበረው በጣም ብዙ ኔጌቲቭ ነገሮች ኔጌቲቭ፣ ይሄ እኮ ሀሳብ ነው። የመወያያ መድረክ ብዬ ነው የመጣሁት እና ኔጌቲቭ እንደሆነ እንዴት አንተ እነዚህ እንትኖችን የሚያስፋፋ የጌይ እና ሌዝቢያን እንትን የሚረዳ ሊስትን 23 ሚሊዮን ኤች አይ ቪ በሽተኛ መድኃኒቱ በነፃ የሚያገኘው ከዩኤስ ኢ አይ ዲ ነው። ይሄ ሌላ በሽታ ይሄ እራሱ ጭንቅላቱን የታመመ አይነት አስተሳሰብ ያሌለውበት ቦታ ራሱ ታሞ ከበሽታ ከዛሬ ነገ ሊሞት የሚችል ህዝብ የሚረዳበት ቦታ ነው እንጂ ጀንደር ምናምን። በጣም ብዙ አፍሪካ ውስጥ ክልክል ነው። እኛ ደግሞ አፍሪካዊ ነን። አፍሪካዊ እንዲህ አይነት ነገር ክልክል ነው። ብዙ ቦታ ብዙ ብዙ የአፍሪካ ሀገር ውስጥ ክልክል ነው። ውስጥ ለውስጥ እሱ ሌላ ነገር። ስንት አይነት ኮንትሮባንድ አለ፣ ስንት አይነት የጥቁር ስራ አለ። ግን ለእኛ እኛም በተማ እኛ ሁሌ ማሰብ ያለብን እኛ እና አሜሪካ ወይኛና ዩኬ ወይኛና ዩሮፕ የተለያየንን ምንም ነገር የሚያገናኘን ነገር እዛ ሀፕን የሚያደርገው ነገር እኛን አይመለከተንም። በፍጹም ከኛ ጋር የማይገናኝ ነገር ነው። የነሱ ላይፍ፣ ሶሻል ስትራክቸራቸው ሁሉ ነገር ከኛ ጋር በፍጹም አይገናኝም፣ ሊሆንም አይችልም። በሺዎች የሚቆጠሩ ዓመታት ያለን ሲቪላይዜሽን እና ሶሻል ስትራክቸር ያለን ህዝቦችን ምንም ኮፒ ማድረግ የሚያስፈልገን ነገር የለም። ለዚህ ሁሉ ድህነት የበቃ ነው። እነሱ እኛን ካገኙም በኋላ እንደሃ ይሆን ነው የዛሬ 45 ዓመት ከዛን ጊዜ የጀመሩ ዛሬ እያንዳንዱ የአህጉራችንን ሀብት የልጆቻችንን ሀብት ጭንቅላታችንን ኮሎናይዝ አድርገውናል። አታውቁትም እንጂ እኛ መሆን ምንፈልገው እንደነሱ ነው። መሰልጠን ምንፈልገው እንደነሱ ነው። መልበስ ምንፈልገው፣ መናገር ምንፈልገው እንደነሱ ነው፣ የነሱም ቋንቋ። ያ ማለት እኮ ጭንቅላታችን ኮሎናይዝ ዶሯል። አታውቁትም ለማታወቁት ነው። በጣም ብዙቻችን አሁን እየተነጋገርን ነው። ስለዚህ እንደዚህ አይነት ሚዲያዎች በብዙ ጊዜ አታክ ይደረጋሉ። አታክ የሚደረጉት በራሳችን ሰዎች፣ የራሳችን ሰዎች ናቸው። ተከፍሏቸው በብር እየሰሩ ነው። የሌለ አይነት ነገር እርስ በርሳችን እንድንጋጭ፣ እንድንጨቃጨቅ። ችግር መካከል ላይ ከተፈጠረ ሁለት ድሃ መካከል ቁጥሎ እሱን ችግር ለመፍታት ሲጨቃጨቅ ሌላ ከውጭ ያለውን ወይም ችግር የፈጠረበትን ማግኘትም አይፈልግም። መጀመሪያ ችግሩን መፍታት አለበት።